አንአንድ እዛ ውስጥ ነው። እሺ፣ ምንድነው? እና እንዴት ሞቱብች? ካሮት እኮ ታዲያ ሲጀመር ምግባቸው አንቺ ትልቅ ነው። ትልቅ ነው ሀቡ። አዎ፣ ትልቅ ነው። ቤታ ትንሽ ነበር የመሰለኝ። በጣም ትልቅ ናቸው ሀቡዬ። ደግሞ ቆይ እንዳይሮጥብኝ አምላክ። ረነጭ ነጭ ነበረ እኮ፣ ግን እህትና ማቾች ላለመለየት ብዬ ነው። ትልቅ ነው ሀቡ፣ መንታ ናቸው። መንታ? አዎ ሰውዬው መንታ። አንዷን ልወስድ ስልም እዩ እዩ እዩ አንዷ እዩ ትልቅ ነው አቡ አዎ። ትንንጦች አለ ከዛ በኋላ አምስት ወሩ ነው አለኝ። ከዛ እችን አንዷ ልወስድ ስል ሀቢባ እና ነጩን አልጨምር ስል መንታ ናቸው አለኝ። ከዛ በቃ መንታ ከምትዋት ብዬ ሁለቱንም ወሰድኳቸው። አ አሁን ታጥቢያቸዋለሽ ምናምን ታበያቸዋለሽ። አሁን ይኸው እንዴት ተጋድሞ እንደተኛ አቡ ትልቅ ነው። አቡ ትልቅ ናቸው። ከጠበኩት በላይ ትልቅ ነው። እኔ የጠበኩት መጀመሪያ እውነቱን ለመናገር ነጮ ነው። ይሄ እዚህ ሺህ፣ ይሸጡ ሱቆ አገፍ የሚባለው የድሮዎችን ባሳይሽ ማለት ነው። ነጮ ነው ጥንጥ ናቸው እና ጥቁርም ነበር ሁለት ጥቁር አንድ ደግሞ ግሬ ከለር አይጥማ የሚመስል ከለር ከዛ በኋላ ነጭ አለኝ። ነጭ ደግሞ ጋይስ ጥንቸል ጥንቸል፣ ራቢት ማለት ጥንቸል ማለት ነው ውዶች። ጥንቸል ናቸው እኔ የጠበኩትኝ። ቤታ ነጭ ጥንነት፣ የሚያማምሩ አሉ። እዚህ ሀገር የሚባል ቦታ ወፊ ይሸጣል፣ ሽን፣ ድመት፣ ውሻ፣ ራቢት ማ ይሸጣል። የሚያማምሩ ወፎች ራሱ ከለር ከለር ፉል ወፎች ይሸጣሉ። እና አሳ አንድ ጊዜ አሳ አንድ ጊዜ እንትን ብለን አሳ አንድ ጊዜ ስድስት ይሄ ጎልድ ፊሽ አላለን ከዛ በኋላ እኔ የሀገር ሰላም ነው ብዬ ተኝቼ በንጋታው ስነሳ ሞቶ አደሩ። ከዛ ምን ሆኖ ነው ብዬ ስድስቱ ለካ ዴቪድ የአገርም ለካ ለአሳት እንጥዬ ምግብ ነው ምለቀ የአገር ሞጅሮባቸው በልተው ተወጥሮ አድሮ ጠዋት ላይ ተንሳፎ ሞቱ። ስድስቱም ማለት ነው። ልካቸው ነው እኮ የሚሰጣቸው፣ አምን ሙሉም ገልብጦ ሰጥቷቸው። እሺ፣ ራቢቶቹ ምን ሆኖ ነው የሞቱብሽ? አምስቱም ራቢቶች ከዚህ በፊት የሞቱት አንደኛዋን ቀን ሙሉ ካሮት እየሰጠኋት ራቢት ካሮት ይወዳል ሲባል፣ ካሮት እየተቀጠኩባት ቀን ሙሉ በካሮት ምንድን ነው። ከዛ ደግሞ ብርቱካን አይደለም በየቀኑ ለካ ራቢት ካሮት አይሰጥ። እኔ ሳይ ታስበው ጢንቸል ካሮት ይወዳል ይባል። ለካ ስኳር ብዙ አይሰጣቸውም፣ እንደዛ ናቸው። አንደኛው ደግሞ ብዙ ብርቱካን ሰጥቻት ሞተች። የተቀሩት ደግሞ ውሻ፣ ውሻ አለኝ እኔ ስትረስ ይሆናሉ ምናምና በስትረስ ሞቱ። እንደ ውሻ ፈርተው ስትረስ ውሻ ያኔ ልጅ እያለ የዛሬ ስንት ዓመት ነበር፣ ይጮሃል፣ ይጮሃል ያለማቋረጥ ይጮ ነበረ። ከዛ በበቃ በስትረስ አንደኛውማ ላይቭ ላይ ነው የሞተችው። ሀቡዬ ነጯ ላይቭ ላይ ነው የሞተችው። እግዚአብሔር ላይቭ ላይ እንዲያርግላት እንዲትን በቃ እንዲያየናት ሞተች ላይቭ ላይ ሕክምና ንገሩ፣ ምን ላርግላት እያልኳቸው የአንደኛዋ ሻወሮ ሻወራ ሶስት ስጃል ገለዋና እያደረግኳት ተንቀጥቅጣ በብርድ ወይኔ ጉዴ ስንት ጥንቻ ገደልሽ አይኔ መግደል ሳይሆን አምስት ናቸው ግን እሺ ግን ውሻሽን አሳየኝ ውሻ ወዳለው በጣም ውሻ ይዛ ነው ያለው ታኝቷል ውይ፣ ሀቢባ ጭንቅላቴን ነው። አዎ የራሱ ክፍል አለው። ጭንቅላቴን ነው የሚያዞር። ምን አይነት ነው ማለት? የአበሻ ውሻ ነው። ትልቅ ነው። ምን ያህል አለ? ትልቅ ነው። ዛሬ ሀቢባ እየጠላትሽ ድረቅ። እቺ ውሻ ልገዛልሽ ሄድኩኝ። ፀጉር ያለው ይሄንን ነበር የፈለኩት። ሂጅ ሳይ ነበር። ይሄንን ነው። ይኸውልሽ፣ እንዲህ ነው የምወደው። እንደዚህ አይነት ከለር፣ ብርድ ልብስ ከለር ትንንሾቹ ደግሞ በጣም ውድ ናቸው። አምስት ሺህ ስ ከዛ ስም አልሰማውም ብዬ ውሾቹ ውድ ነው እኮ እኮ ከረንሲው ምንድን ነው አላቅም። ነግሮ የነበረ እንትኑ ጠፋብኝ። ባገራቹ ባገራቹ ሰው ብር 5500 ብር አንቺ ባገራቹ ብር ደፋር። አረ በጣም ደፋር ናቸው። ትልቁ ትልቁ ውሻዬ እንደውም ይሻላል ከእነሱ ላይክ ትንሽ ይቀንሳል። ለውሻ አምስት ሺህ አምስት መቶ ዶላር ኢማጅ ነጩ ግን ነጩ ግን ቅናሽ ነው ነጩ። እንፈልጋለሁ አራት ሺህ ስንት ነው ያልኳቸው ቅድም፣ አምስት መቶ ነው። ነጯ ራሷ ግን በነጩ ቅናሽ ነው። ኤሪን ስንት የገዛውት ይመስልሻል? አቡ የትኛውን? ጥንቸል ያለን ያለኝን ውሻኝ ርካሽ ነው፣ ሁለት መቶ ምናምን። ፎቶን አሳይኝእና ገምት ዋጋውን። ፎቶን አሳይኝ ይነግሩሻል። ሺቲ ያምራል ማለት ግን እዚህ ጋር ተቀዳለች። ጡቴን ቢታይ ብዙን ያለኝ ሺቲ ኔመ ሺቲ አድናቂ ነኝ እወዳለሁ። ሺቲ ላበ ነፃ ያደርገኛል ስለብሰው እና አሜሪካን ሀገርም እያላችሁ ሺቲ እንደምትለብሱ አላውቅም ነበር። ውሻ እናርባ። አዎ ያዋጣል። ውሻ ብታረቡ ግን ችግሩ ኢትዮጵያ ውስጥ አይሸጥም ውሻ። እዚህም እኮ ይሸጣል እኮ አንዴ ጠይቄስ እንትን ያሉኝ ዮጳ ግፍ 2500 ሪያል ነው ሁለት ሺህ አምስት መቶ ሪያል በዶላር ሰጥ በዶላር ልንገራችሁ። ሁለት ሺህ አምስት መቶ ሪያሉ በዶላር የመጨረሻው ውድ ውሻ ሁለት ሺህ አምስት መቶ ሀቡ ነው።

ቀልደኛ ነሽ ቀልደኛ ገበሬ በሰኔ ይሞታል አሉ። 3500 ይኸውልሽ። ራቢቶች አጥዋትኝ፣ ሌሎችን ፎቶ አሳይሻለሁ። በፊቶች አትፈሪ፣ እምትገዣቸው በጣም ጥቁር ጥቁር ናቸው። ነጭ ነጭ ነበረ። ሦስት ውሻ ሀቢባ ሦስት ነበረኝ ውሻ ማለት ነው። ከዛ በኋላ ሀስኪው ይጮኋል በቃ አይቋርጥም። እንደ እንትኖቹ ነው የሚጮኸው ማለት ነው። ከዛ አይ አላስተኛ እያለ ሲበጠብጠኝ ይቅር ብዬ እንትን አልኩ። እችንም ነጭዋንም ነጭ በጥቁሯንም መነስኳትኝ። ለማን ሰጠሹ ካልፈለግሽው? በጣም እየጮኸ ሰላም በቃ ገንዘብ፣ የነዚህ ልሽ፣ የነዚህ ሁለቱን የገዛኋቸው ከዶኔሽን አሉ በርካሽ ዋጋ እና በደንብ ትሬን አላደረጓቸውም። እንደ እብድ ነው ምና የሚያደርጓቸው፣ አይሰሙሽም፣ ይሸናሉ። ምና እንደዛ ሲሆን ሲያሳብዱ መለስኳቸው። የኤሪ ግን ትሬን የተደረገ በደንብ እንትን ያለው ነው። ከፈለኩ ከሩም ያወጣቸዋለሁ ብያለውኝ ቦታ እስከማስተ እንደ ጎርጊስ ድረስ ወደ የት ሄዱ ሁለቱም? ሁለቱም አንድ ውስጥ ነው። አላችሁ አላችሁ። የራሳችሁ እህትና ማቾች መንታ ናቸው። ከለሩ እንትን ነው የብራውን ነው ከለሩ ብራውን ነው። እና እንዴት ሞቱብሽ?